ከጅብ ጋር እየታገሉ ሌሊት ይህንን አገልግሎት ይሰጣሉ። የእሱ ጸበል ግን አሰጣጥ ምንድን ነው? እንደሌሉ እንደማንኛውም ጸበል አይደለም። እሱ ጸበል ምንሰ የምንገኘዋል ትንሽ ይሄ በጣም ነው የሚያጓጓው። ምን ተደረገለት? እርጉዝ ናት እያለኝ ሰው ያማኝ ነበረ፣ ግን በሽታ ነበረ። አቡነ ሐራ ድንግል ስ ኔም ኢዝ ኤኬ ዘ ካንሰር ስፔሻሊስት አርከኒ አባ መፍቀሪ ሊቀውን ተቡነ አራ የተመሰረተው በ2007 ዓመተ ምህረት ነው። በ2007 ዓመተ ምህረት ወደታችን ወርዳለን። መጀመሪያ ዋሻው ሰው ያልፈለፈለው በተፈጥሮ የነበረ ጂፕላስ ዋን ወይም አንደርግራውንድ የሆነ ዋሻ ነው። አሁን በመቅደስ አገልግሎት የሚሰጥ በመቅደስ አገልግሎት የሚሰጥ ነው። መጀመሪያ የተገኘው የቅዱስ ሚካኤል የሊቀ መላየት የቅዱስ ሚካኤል ጽላት ነው የተገኘው ከዛ በኋላ እንደምታዩት ሰዋራ እና በተራራ የተከበበ ቦታ ነው። ከታች ውስጥ ነበር የነበረው ካህናቶቹ አባቶቻችን ሊቃውንቱ ብርዱ፣ ረሃቡ፣ ጥሙ እየተፈራረቀባቸው ሰው ማየትም ስላልቻለ ለሶስት ዓመት አገልግሎት ሰጠ። ከዛ በኋላ ከአካባቢው የተከበሩ ምእመናን አሉና የአካባቢያችን ከእነሱ ጋር ተነጋግረው ቦታ በመስጠት ቅዱስ ሚካኤልና ልደታ ላይ ወጥተዋል። ከዛ አቡነ ሀራ ድንግል በድርብ ተደርበው ነበር የነበሩት ከቅዱስ ሚካኤል ጋር በምዕመናኑ በደጋጎች ምዕመናን ራዕይና ህልም ከታየ በኋላ እንዴት ሶስት ዓመት የተቀደሰበት ቦታ ምድረ በዳ ይሆናል በማለት የአቡነ ሐራ ድንግል ጽላታቸው ከዋሻው እንዲገባ በሀገረ ስብከቱ መመሪያ ሰጭነት በብፁዓን አባቶች መመሪያ ሰጭነት እታች አቡነ ሐራ ድንግል ክርስቶስ ሰምራ ገብተዋል ማለት ነው። ቅዳሴ ቤቱ ተከብሯል ማለት ነው። የካቲት 11። ይሄ የሆነው ግን ብዙ ህልም ይታይ ነበር በ11 ብዙ ብዙ ታሪኮች ይፈጸሙ ነበር ሞትን ጨምሮ በክረምት በረዶ በአካባቢው ብዙ የሚገለጹ ታምራቶች ነበሩና ብዙ ራይ አየን ህልም አየን የሚሉትን ሁሉ ህልመኛው ስለበዛ ብለን አልተቀበልናቸው ነበር ስላልተቀበልናቸው ግን ብዙ ታሪኮች ተፈጽመዋል በርካታ የቁጣ ታሪኮች ተፈጽመዋል በ11 ከዛ በኋላ የካቲት 11 እንደዚህ ካስገባን በኋላ ያ ቁጣ ሁሉ ቀርቶልናል ቁጣ ሳይሆን የእግዚአብሔር ምረት ቸርነት ተዘርግቶልናል። ብዙ ምዕመናን ከአራቱ ማዕዘን አቅጣጫ መጥተው ጸበል እየተጸበሉ እምነታቸውን እየተቀቡ ድነው ተፈውሰዋል ማለት ነው። እና ከዛ በኋላ እንግዲህ የአቡነ ሀራ ድንግል በሰፊው ደግሞ ከኮሮና በሽታ ዘመን ጀምሮ እስካሁን በተለያየ ሚዲያ በተለያዩ የራሳቸው የአቡነ ሀራ ድንግል ልጆች በህዝቡም መልእክተኛ በመሆን አገልግሎት ተስተጋብቷል ከጫፍ እስከ ጫፍ ማለት ነው። እና አሁንም ይሄ ትልቅና መንፈሳዊ አገልግሎት በተለይ ህዝብ ነጻ እየወጣበት ያለ ህዝብ ነው እና ነጻ እየወጣበት ያለ ቦታ ነውና ይሄ ቦታ ሊስፋፋና ትልቅ ስራ ልንሰራ ይገባል ማለት ነው እንግዲህ እስካሁን በዚህ መልኩ ነው ማለት ነውና እንግዲህ ከ2ሺ ሰባት ጀምሮ እስካሁን አገልግሎት እየሰጠ ይገኛል። እሺ፣ አሁን የምንገኘው አያጣፎ ዋሻቡ ናሃራ ድንግል፣ በዚህ ሰዓት ምስክርነት ይሰጣል። ወደ ምስክርነቱ እንሄዳለን ማለት ነው። ታምሜ በቤቴ ውስጥ ስሰቃይ ነበር የቆየሁት። ዛሬ ትሞታለች ነገ ትሞታለች ሲባል አንድ እናት ጎረቤታችን ከዚህ መጥተው ነበረ። እሳቸው እምነቱን ሰጡኝ። አይ እኔ ራሴ ብድግ ብዬ መሄድ አለብኝ ብዬ ሰው ለምኜ ትራንስፖርት ለደጃቸው በቃው አሁን እጃቸው ስመጣ ደሞ ቦታ አጣሁ። አባታችን መላከ ታቦርን ለምኜ ከዚያ አውደ ምረቱ ላይ ተቀምጬ ከዚያ ቦታ እያለሁኝ እምነቱን ከዚህ መጥቼ ወስጄ በራሴ ቀባሁት። ማደር አይበለው፣ በጣም ተሰቃየው። ከዚያ ሌሊቱ ሙሉ ሲጠዘጠዘኝ አድሮ በማግስቱ ለመጠመቅ እምነቱ መነሳት አለበትና እምነቱን ሳነሳ ስጋውን ይዞ ቡድግ ብሎ ወደቀ ወደ መሬት። ደንግጬ ለራሴ አየሁት። ሙልል ያለ ነገር ነው። ከዚያ በኋላ እንዲስነካው ጎድጉዷል በድጋርጌ እምነቱን ጨመርኩበት። የሆነ ልጅ ነበር አብሮኝ እባክህ አንተ ልጅ ይሄ ምንድን ነው እንዴማ ሆይ ተቆርጦ ወድቋል እልል በሉና ነገሩታለኝ። እኔ አሁን አይደለም የምነግረው ቃሌን የምሰጠው ገዳሜ ሄጄ ለጎረቤቶቼ ተናግሬ ሳበቃ ከዚያ ለእነሱ ምስክር ሰጥቼ መጥቼ ለደጁ ለምስክርነት እንዲያበቃኝ እናገራለሁ ብያልኩኝ አሁንም ስመጣ ይኸውና አባታችን አይተውኛል። ትላንት ነው የመጣሁትኝ። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ጨጓራም ካንሰር ነበረብኝ ትቶኛል። ምግብም እንጀራ አልበላም ነበር። እንጀራ ለመብላት እንደሰው ተሻምቼ ለመብላት አቅቶኛል። አምላከ ተክለ ሃይማኖት፣ ራድእነት በአባታችን በአቡነ ሀራ ድንግል ገለራ ተራድእነት ለዚህ በቅቻለሁ ልጆቼ። በአራት እግር ቆሚ መሄድ ይሻለሁኝ። እንግዲህ እግዚአብሔር ለእኔ የደረሰ ለእናንተም እንዲደርስላችሁ ምኞቴ ነው። እልል ብላችሁ አመስግኑ አመስግኑ። ከደብረ ሊባኖስ ነው የመጡት እናታችን። በጣም የአቡነ ሀራ ድንግልን የፈውስ የድነት እንዴት አድርገው እንደገለጹት ማየት ማመን ነውና፣ እልል ብላችሁ ስ አመስግኑ። እግዚአብሔር ይመስገን። አብጦ ምግል የመገለ ስቃይ እግረይን ሁለቱን አብጦ አይቦጣ ይገባ፣ ቤት በቃ ጉርምቸ ቁጭ ብዬ፣ አንድ የሆነ ዘመድ መጥታ አምናሀርያ ምና ደከመኝ ልጆችኝ እንደኮሙ በኋላ አንድ ሆነ ዘመድ መጥታ አምናሀርያ ባህል ጸባይ አታውቅም እንዲ ያለችን አላውቅም አልኳት። ከዛ በይቆይ ፀላለን ያመጣሁት ሰጥቻለሁ እና መኩሪ ከዛ በኋላ ሂደች ታጠቢ አለች። በያሁን ስትይብዬ ልጄ ሄዳ ተከተላ ከሷ ጸበል ይዛችልኝ መጣች። አይኔ የተቀብቼ ሲያድር አይኔ ፎርጣ አደረ። በቃ ፎርጦ ፍርጥርጥርጥ ብሎ አይኔ እንደዝሆን ያደረ። እግረይ እበጡ ሌላ ነገር ነው። በቃ አይወጣ አይገባ፣ ቤተክርስቲያን አይሳለም ምን አይሳለም። አሁን ግን መጥቶ ልጆች አምጥቶ ዝጦልኝ ሄዱ። ዝታጥቤ እግዚአብሔር ይመስገን በአንድ ጊዜ እግሬ ይወት ዳንኩ፣ ሁለቱ እግሬ ዳንኩ። ድንግል፣ አምናሃራ እኔን እንዳዳኒ ለሁሉ እታመሚ ያዶንልኝ። ጣፎ ዋሻ አቡነ ሀራ ድንግል ከአለም ጫፍ እስከ አለም ጫፍ በተለይ የያኛውንም ገዳም እያስተዋወቀ ይሄ አዲስ አበባ ያጣፈ ዋሻ አቡነ ሀራ ድንግል ነው። ስለዚህ እዚህ ነው ብዙ ህዝብ እየዳነ እየተፈወሰ ያለው እዚህ የምንገኝበት ቦታ ነው። ኑ፣ ዳኑ፣ ተፈወሱ፣ ትድናላችሁ ሁሉ ነገር ይደረግላቸዋል። ምስክርነት በየአመቱ ብቻ ሳይሆን በየእለት በየእለቱ ከአመት እስከ አመት ሳይቋረጥ የሚሰጥበት ይሄ ጸበሉ፣ እንደምታዩት ይሄ ነው። በቆርቆሮ ነው የታጠረው፣ ሌላ በምንም አልተሰራም። ግን እግዚአብሔር የተመሰገነ ይሁን በወዳጁ በጻድቁ በአቡነ ሐራ ድንግል እግዚአብሔር የምረት እጁን ዘርግቶልናል። እንግዲህ ሁሉም ህዝብ የአቡነ ሐራ ድንግል መልእክተኛ በመሆን እንዲያገለግል በየቀኑ መመሪያ ይሰጣል። ሁሉም እዚህ የመጣው በሙሉ የአቡነ ሐራ ድንግል አገልጋይ ሆኖ ቃል ገብቶ ነው የሚሄደው እና በዚህ መሰረት ህዝቡ እየዳነ እየተፈወሰ ነው። ከጎዳና ላይ ከሰው አስተሳሰብ ወጥተው የነበሩ ሰዎች ራሱ መጥተው ተጠምቀው ድነው ወደ ቤተሰቦቻቸው ተጨምረዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ቦታ አንደኛ ከየዓለማቱ ከየክልሉ የሚመጡ ጸበልተኞች መጠለያ የላቸውም። አዳራሽ ለመስራት እባካችሁ ክርስቲያን የሆናችሁ ሌሎችም መታችሁ እየዳናችሁ ነውና ሰው የሆነ ሁሉ እንኳን ሰው እንስሳት ሁሉ እየተፈወሰ ነው። ለጅብ የተጣለ ፈረስ ሁሉ እምነታቸውን ተቀብቶ ድኖ እንደገና እያገለገለ የሚገኝበት ነው። ስለዚህ የአቡነ ህራ ድንግል እንዲህ በአጭር ተናገረ። ልንጨርሰው ስለማንችል ሁላችሁም መታችሁ ዳኑ፣ ተፈወሱ። ሌላው እዚህ ቦታ ላይ የምታዩት ይሄ በቆርቆሮ በቆርቆሮ ነው። ይሄ ብቻ በቂ አይደለም ሰፊ የመጠመቂያ ክፍሎች ለመስራት ዲዛይን እየተሰሩ ነው። ህንጻ ኮሚቴው ቆርጦ ተነስቷል። ስለዚህ አሻራ ማሰረፍ አለብን። ክርስቲያን የሆን ሰው የሆን ሁሉ በሙሉ ተሳታፊ እንድንሆን አቡነ ሀራ ድንግል ቤተ ክርስቲያንና የቅዱስ ሚካኤል ቤተ ክርስቲያን ይሰራል። ደረጃውን በጠበቀ መልኩ እኛን ክርስቲያኖችን በሚመጥን ሳይሆን እምነታችን በሚመጥን በስርዓተ ቤተ ክርስቲያን መሰረት ቤተክርስቲያኑ ሁለቱም ቤተክርስቲያን የአቡነ ሀራ ድንግልና የቅዱስ ሚካኤል ይሰራል። ሌላው በርካታ ህዝብ እየመጣ ስለሆነ ጸበል የሚመጣው ህዝብ ማረፊያ አዳራሽ ያስፈልገናል። ተቸግረናል። ባካችሁ ጆሮ ያለ መስማት ይስማ። ከልቤ ነው የምናገረው እና ይሄ ቦታ ላይ ነው ይሄ ቦታ ይስፋፋ። በክረምት ዝናቡ በበጋ ደግሞ ፀሐይ እየመታቸው መቆም የማይችሉ ምዕመናን አሉ መጥተው። ስለዚህ መጠለያ ያስፈልጋል። ይህንን አድርጉልን እርዱን። ስሜ ተስፋዬ ንጉሴ ይባላል። በአያት ቅዱስ በአያት ሾሬ ቅዱስ ሚካኤል ቤተ ክርስቲያን ና ዋሻ አቡነ ሀራ ድንግል ቤተ ክርስቲያን የህንፃ ኮሚቴ ዋና ጸሐፊ ነኝ። አብዛኛውን ነገር አባታችን ገልጸውታል። እኔ አሁን እዚህ ጋር በትክክል ነጥብ ይዤ መናገር የምፈልገው ለምንድን ነው ይሄ ገቢ ማሰባሰቢያ ያስፈለገ? ይሄ ገቢ ማሰባሰቢያ ያስፈለገበት ምክንያት እንደምታዩት ይሄ ቤተ ክርስቲያን ዳር ላይ ያለ ቤተ ክርስቲያን ነው። እንደምንም ምዕመናን ሙዳይ ምጽዋት ውስጥ ባስገቡት ገንዘብ ከካህናት የተረፈ ደሞዝ እንኳን ሰብሰብ ባድርገን፣ እቅዳችንንም ተናግረን ሱቅ ሰርተን ማከራየት የማንችልበት እስካሁን ድረስ ካህናት ማደሪያ የላቸውም። ካህናት ሌሊት ተነስተው ለአገልግሎት ሲገቡ በዚህ ገደል ላይ አንድ ሰዓት 12 ሰዓት ተኩል ጀምሮ ጅብ ከጎሬው ወጥቶ መጮህ የሚጀምርበት ቦታ ነው። ከጅብ ጋር እየታገሉ ሌሊት ይህንን አገልግሎት ይሰጣሉ። ስለዚህ ቦታው ዳር ላይ እንደመሆኑ መጠን አንደኛ የቤተ ክርስቲያን ተቀዳሚ ዓላማዋ ምንድን ነው? ወንጌልን ማስፋፋት ነው። ወንጌልን ማስፋፋት ደግሞ አገልግሎትን ለምእመን እንዲመች አድርጎ መስጠት ነው። ምእመናን እዚህ ቦታ መጥተው እየዳኑ ነው፣ እርግጥ ነው ግን፣ አሁን ባለው ሁኔታ ቅርብ ጊዜ እንኳን በየሜዳው ላይ በማደራቸው ምክንያት ጸበልተኞች አንዳንድ አንድ ከጅብ ጋር የመተናነቅ አይነት ነገር አንድ ገጠመኝ ሁሉ ገጥሞናል። እና ስለዚህ ምንድነው አባታችን እንዳሉ አንደኛ ይሄ የምታዩት ጸበል ደረጃውን በደበቀ መልኩ በቂ የመጠመቂያ ክፍሎች ኖሯቸው አገልግሎት መስጠት አለበት። ሁለተኛ የካህናት ማረፊያ፣ የካህናት ሌሊት አገልግሎት ሲሰጡ እዚሁ አድረው ወደ አገልግሎት የሚገቡበት መጸዳጃ ቤት፣ መታጠቢያ ቤት ሁሉ ያካተተ ሊኖር ይገባል። ምክንያቱም ካህናት በትክክል መንፈሳዊ ሆነው አገልግሎት መስጠት የሚችሉት እነዚህ መሰረታዊ ነገሮች ሲሟሉ ነውና በሶስተኛ ደረጃ ህጻናት በዚህ አካባቢ ከላይ በኮንዶሚኒየም የምታዩት ከመንደር የሚመጡ ህጻናት የአብነት ትምህርት እዚህ እየተሰጣቸው ነው ያሉት። እነዚህ ህጻናት በየዛፍ ስር ነው አሁን እየተማሩ ያሉት። ለእነሱ ደረጃውን የጠበቀ አዳራሽ ተሰርቶ የአብነት ትምህርት ቤት በትክክል መሰጠት አለበት፣ የአብነት ትምህርት ብለን እናምናለን። ሌላም ሌላም ብዙ አገልግሎቶች አሉ። ከዚህ በላይ ደግሞ አባታችን ቅድም እንደነገሯችሁ እዚህ ወደ ታች ስንወርድ አሁን ታዩታላችሁ ዋሻው በጣም ትንሽ መቅደሷ አስር ሰው በአንድ ጊዜ የማታቆምናትና ወንጌልን እናስፋፋ አገልግሎትን በጥራት እንስጥ ባልንበት ሁኔታ ምእመናን በትክክል ከፀሐይና ከዝናብ ተጠልለው በመቅደስ ቆመው አገልግሎት ማግኘት ማስቀደስ እግዚአብሔር ጋር መለማመን ስላለባቸው ደረጃ ሁኔታውን የጠበቀ እንደ ሌላ ቦታ በጣም የተጋነነ ባይሆንም በልካችን ሰፋ ያለ መቅደስ ለሁለቱም አብያተ ክርስቲያናት የመስራት እቅድ አለን። ከዛ ባሻገር መጀመሪያ እንዳነሳውላችሁ እዚህ ቦታ ላይ ገንዘብ ኖሮን እንኳን ሱቅ ብንሰራ መጥቶ የሚከራይ ሰው አይኖርም። የተለያየ አብያተ ክርስቲያናት በከተማ ያሉ እንደምታውቁ ከኪራይ ብዙ ገቢ ያገኛሉ። ከተማ ስለሆነ ተከራይ ትላለ አንዳንድ ቤተ ክርስቲያን ጋር ግንኙነት ያላቸው ስራዎች መሰራት ስለሚችሉ እዚህ ጋር ግን ያ ስላልሆነ እንደ ፕሮጀክት፣ አንድ ትልቅ ፕሮጀክት ደግሞ ያቀድነው ምንድን ነው በቤተ ክርስቲያን ሕግና በመንግስት ከሪኩለም መሰረት ትምህርት ቢያንስ ከአንደኛ እስከ ስምንተኛ ክፍል ለመጀመሪያ ጊዜ ትምህርት የሚሰጥበት ትምህርት ቤት እዚህ አካባቢ የመገንባት ዓላማ አለን። ስለዚህ ይሄንን ሁሉ ደግሞ እለት እለት እዚህ ጋር መጥተው ፈውስ በሚያገኙ ምእመናን፣ ለማስቀደስ ኪዳን ለማድረስ በሚመጡ ምእመናን ሙዳየ ምጽዋት ውስጥ በሚገባ ገንዘብ ይሄን መስራት አንችልም። የታወቀ ነው። እነዚህ ሙዳየ ምጽዋት ውስጥ የሚገቡ ምእመናን ስዕለታቸውን ይዘው የሚሰጡት አስራት በኩራት የሚሰጡት እንደሰማችኋቸው፣ ሰላሳ አራት ማህበረ ካህናት እዚህ ቦታ ላይ አሉ። የኛ ደብር ደግሞ ከአካባቢው እንኳን ካህን በጣም በደስታ በእግዚአብሔር ፍቅር ተነድፎ አገልግሎት እንዲሰጥ ስለምንፈልግ ስጋዊ ነገሩ እንዳይገፋው በትክክል በዚህ ደረጃ የሚያኖር እንደው የለግጀሪ ላይፍ የምንለውን እንኳን ባያኖር መሰረታዊ ነገሮችን ሊያሟላ የሚችል ደሞዝ ለመስጠት ጥረት አድርገናል። ያ ማለት ደግሞ እነዚህ ከሙዳይ ምጽዋት የሚገኙ ገንዘቦች ብዙውን ጊዜ ከካህናት ደሞዝ የማያልፉ ናቸውና እነዚህን ፕሮጀክት እውን የምናደርገው አቡነ ሀራ ድንግልም ከዚህ ባለፈ ትልቅ ተአምር እዚህ ቦታ ላይ እንዲሰሩ ምእመኑ ተሰብስቦ እንዲመጣ የምናደርገው እነዚህን መሠረተ ልማቶች ስናሟላ ነው ብለን እናምናለን። እርግጥ ነው እዚች ቆርቆሮ ቤት ውስጥ እዚህ አፈር መሬት ላይ እዚህ ሜዳ ላይ እዚህ ባህረን የሆነ ምንም ሰው የማይጠጋው ገደል ስር ጻድቁ መጥተው በደስታ ምህረት እየሰጡ የምህረት እጃቸውን ዘርግተዋል። ሆኖም ግን እንደነገርኳችሁ ሰው ፀሐይ ላይ ቆሞ ዝናብ ላይ ቆሞ ይሄን አገልግሎት ማግኘት በጣም አስቸጋሪ ስለሆነ እነዚህን መሠረተ ልማቶች ለማሟላት ዋናው ዓላማ ይሄ ነው። እነዚህ ፕሮጀክቶች ተነድፈዋል። ትላልቅ አንቱ የተባሉ ዲዛይነሮች እነ ቢኮን ትሬዲንግ የመሳሰሉ ቢኮን ኮንሰልት የመሳሰለ ወንድማችን ኢንጂነር ብርሃኑ አሰፋ እንዲሁም ደግሞ ሌሎች አንቱ የተባሉ አርኪቴክቶች የዲዛይን ስራውን በመስራት ላይ ይገኛሉ። የሚቀረን ምንድን ነው? ይህንን ወደ ተግባር ለማውረድ መሬት ላይ ለማውረድ መዋለ ንዋይ ያስፈልገናልና በአለም ላይ ያሉ የአቡነ ሐራ ድንግል ወዳጆች ይህንን ጥሪ ሰምተው ለዚህ ዓላማ በአንድነት አለም አቀፍ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ስለዚህ በዛ ቀን ሁላችሁም የዚህ ሚዲያ ዚጋ ዛሬ መምጣት አላማውም ያልሰሙት ለማሰማት በአለም ዙሪያ ይሄንን ለማስተላለፍ ስለሆነ ሁላችሁም ይሄን ድምፅ የምትሰሙ እግዚአብሔር የፈቀደላችሁ በዚህ ቀን አስተዋጽኦ እንድታደርጉ የበረከት እጃችሁ እንድትዘረጉ እሺ። የተወደዳችሁና የተከበራቸው የእግዚአብሔር ቤተሰቦች አሁን የምንገኘው ሀያጣፈው አሻቡ ናሃራ ድንግል ዋሻ ነው እንግዲህ ከዚህ ስወጣ እንዳያችሁኝ ይሄ በጣም ትልቅ የአባታችን የአቡነ ሐራ ድንግል ዋሻ ነው። ወደ ውስጥ በዚህም በኩል አለ፣ ወደ ውስጥም ያስኬዳል። አሁን ግን ለማሳየት የፈለግኩት ከላይ ይሄ የምታዩት ይኸው አደጋ እየደረሰበት ነው፣ ከላይ የሚመጣ ጎርፍ። ምክንያቱም ያንን ጎርፍ ለመከላከል ከላይ ያለው መሬት የሌላ ሰው ስለሆነ የእኛ ካልሆነ ጎርፉንም ልንከላከል አንችልም። ይሄ ቅርስ ሊወድምብን ይችላል ማለት ነው። ስለዚህ ለዚህ ንድረስለት ነው ትልቁ አላማችን። በስም አብ ወልድ ወመንስ ቅዱስ አህዱ አምላክ አሜን። ስሜ መላከ ፀሐይ ቀሲስ ያለው ተረፈ ይባላል። የስራ ድርሻዬ የዚህ ያጣፎ ደብረ ሰላም ቅዱስ ሚካኤልና ዋሻ አቡነ ሐራ ድንግል ዋና ጸሐፊ ነኝ። እንግዲህ በዚህ በዋሻ አቡነ ሐራ ድንግል ቤተክርስቲያን ላይ ሰፋ ያለ አገልግሎት እየተሰጠ ነው ያለ። እንደምታዩት ይሄ ቦታ ከተመሰረተ ጊዜ ጀምሮ በልዩ ሁኔታ አገልግሎት እየሰጠ ነው ያለ። እንደምታዩት ዋሻው ሶስት ዋሻዎች ናቸው ያሉት። ቅኔ ማህሌት አለው፣ ከዛ ቅድስት አለው፣ መቅደስ አለው። እነዚህን ያሟላ ነው። ከዛ ሲቀጥል ደግሞ ከዛው ከዋሻው ውስጥ የፈለቀ ራሱ የቻለ ከቤተ መቅደሱ ውስጥ የፈለቀ ጸበል አለ። እሱ ጸበል ደግሞ በአባቶች ተባርኮ ማየ ዮርዳኖስ በሚል ስያሜ ተሰጥቶት አብዛኛውን ምዕመናን እያዳለና እየፈወሰ ነው ያለ። የእሱ ጸበል ግን አሰጣጥ ምንድን ነው? እንደሌላው እንደማንኛውም ጸበል አይደለም። እሱ ጸበል የምንሰጠው ምንድን ነው? በአባቶች ነው የሚሰጠው። ነገር ግን በአይንና በጆሮ የሚሰጥ ነው። ከአንገት በላይ ላሉ በሽታዎች የሚሰጥ ነው። እሱም በተለያየ ነገር ሰዎችም እየወሰዱት ፈውስን እያገኙበት ነው ያለና እንግዲህ እንደሚታወቀው ይህ ዋሻ ከላይም አሉት ከላይም ሶስት አራት ቦታዎች አሉ። እነሱ ደግሞ አርምሞ መያዣ ናቸው። አርምሞ ይዘው ሰዎች እዛ ጋ ሱበይ የሚገቡበት ምን የሚሉበት ነውና እንደሚታወቀው እንግዲህ የገዳም በካይናቶች አገልግሎት ከሰኞ እስከ ወር ድረስ ነው 24 ሰዓት አገልግሎት እየተሰጠ ያለበትና በዛም ምክንያት እንግዲህ ጻድቋ ወንሃራ ድንግል ካደራደር ምመናን ያው እዚህ ጸበሉ ተጠምቀው እምነቱን ተቀብተው በመስቀሉ ታሽተው ፈውስን አግኝተው ነው ይሄ ቦታ እንደሚታየው ትንሽ አንድ ሺ ካሬ ሜትር ነበረች አንድ ግለሰብ የሰጠን። ከዛ በኋላ ነው እንግዲህ በጎ አድራጎች ቦታውን እያስፋፉ ምን እያሉ እየገዙ ምን እያሉ እንደምታዩት ይሄ ነው። ሲቀጥል ይሄ የምታዩት ይሄ መጠለያ ነው፣ የጸበልተኛ መጠለያ ነው። ከጊዜ በኋላ ግን ይሄንን ማስፍተን ወደ እንዳለ ይሄን አካባቢ ቦታውን ገዝተን ከዛ የአቡነ ሀራ ድንግልንም ቤተ ክርስቲያን ዋናውን ቤተ ክርስቲያን እዛ አካባቢ እንሰራለን ብለን ነው ይሁን። መጋቤ ሐዲስ ኢንጂነር ዛማኑ ይባላለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ባያት ሾሬ ደብረ ሰላም ቅዱስ ሚካኤልና ኢትዮጵያዊ ጻድቅ ካንሰሩ ስፔሻሊስት አቡነ ሀራ ድንግል የስብከተ ወንጌልና ሕዝብ ግንኙነት ክፍል እንግዲህ። እዚህ ኢትዮጵያዊ ጻድቅ አቡነ ሀራ ድንግል ያልተደረገ ያልተሰራ ስራ የለም። እኛም በቲክቶክ ፕላትፎርም እንደምናስተላልፈው በጣም በብዙ ሚሊዮን የሚቆጠሩ ሰዎች ከካንሰር፣ ከኤችአይቪ፣ ከአስም፣ ከነርቭ፣ ከእጢ፣ ከኩላሊት ኢንፌክሽን እና ከልዩ ልዩ የዛር ውላጅ መተት፣ የዲያብሎስ እስራት እየተፈቱ ይገኛሉ። ከዛም ውስጥ ግን ሁሌም ከህሊና የማይጠፋው ከተደረጉ የእግዚአብሔር ስራዎች ጻድቁ ከፈጣሪ ያማልደው ከዳኑ ሰዎች ውስጥ ሁሌ የሚገርመኝ አንድ የ13 ዓመት ህፃን ከመተማ አካባቢ የመጣች ከተወለደች ጀምሮ አጎንብሳ የምትሄድ ጎብጣ የምትሄድ ነበረች። አይናችን እያየ ወደ ጸበሉ ገባች። የእግዚአብሔር ምን የሚሳነው ነገር አለ? ይችን ህፃን ልጅ እንግዲህ በአንድ ቀን ጥምቀት መጣ። ገብታ እንደተጠመቀች አጎንብሳ የመታጨዋ ቀና ብላ ሂዳለች። ክብር ለቅዱሳኑ ለጻድቃኑ አምላክ ለሆነ ጻድቃንን ለእኛ እንድንድን ምክንያት አድርጎ ለሰጠን አምላካችን ክብር ይሁን እንላለን። በጣም የሚደንቅ ብዙዎችን በልባ ያራጨ በተለይ የካቴድራላችን ዋና አስተዳዳሪ ዚህ የዚህ ፈውስ የበረከት ቦታ ዋና አስተዳዳሪ መላከ ታቦር መምህር ያሱ ሲሳይ ሳይቀሩ እንባቸውን ያፈሰሱበት ልዩ የደስታ እንባ የተረጨበት ቀን ነበር። አጎንብሳ አይናችን እያየ ወደ ጸበል ቦታው ሄደች፣ እኛም አይናችን ያየ ቀና ብላ ወጣች ነው። እግዚአብሔር ጎባጣን የሚያቀና ለምጽን የሚያነጻ ልዩ አምላክ ነው። ማን ልበል ስሞትን እናና ጌታውን እባላለሁ። አሁን የምንገኘው የት ነው? አሁን አራድ እንግዲህ። እሺ አባታችን አቡነ ሀራ ለሰው ምን አድርጎለውታል? ታማሚ ነበር። በሽተኛ ነበርኩኝ። ሁሉ ያኪም ቤት ነበር። መደው መዳኒት ወስድ ነበር። አሁን ራሱ በቅርብ ጊዜ ስመጣ መቶ ሀምሳ ኪኒን ና ሁለት ሺ ሮብ ጨርሼ ሰኞ ጨርሼ ማክሰኞ መጥቼ ገባሁ። ምንድ ነበር መሞት ጉበትሽ ስብ አለው ብሎ የነበር ጨጓራሽ አለኝ፣ ልብሽ አለኝ፣ ሳምባሽ አለኝ። ሀኪሙ ብዙ ነገር ነው ያለኝ። ብዙ ገንዘብ ከፍዬ ነበር የገባሁትኝ እሺ፣ ይሄ በጣም ነው የሚያጓጓው። ምን ተደረገለት? ከዛ መጣሁት ዚህ ከዚህ ሰኞ ጨርሼ መድኃኒቱን ማክሰኞ መጥቼ ገባሁኝ። ከዛ ወዲያው መጸበሉን ጠጣሁት። አምስት አምስት ሌትር ጸበት ነበር የምጨርሰው። ከዛ በተቅማጥ እባብ አይሉትም፣ ወስፋት አይሉትም፣ እየተቆላመመ እየተቆላመመ ሆዴ ይህን ነበር የሚያክለው። በጣም ሆዴ እንደዚህ ነበር አሁን ወርዶ እዚህ ሆዴ ላይ ተጉንብርቴ ላይ ሆነና ደግሞ እንደ ደንግ ያከበደኝ። ከዛ ያውን ሁሉ አውጥቶ አውጥቶ ወደ ታች ወደ ላይ፣ ጸበሉ ስጠጣ አምስት አምስት ሊትር ጠጣል። ወደ ላይ ወደ ታች ላይ አንድ የብጫ እየመሰለ አንድ የአረንጓዴ እየመሰለ አንድ ነጭ እየመሰለ እንዳለ እንደ እባብ እየተቆላመመ እየወጣ ወደቀልኝ። ያነ ሲወጣ ተዳከምኩ። ሲያዳክመኝ ቤተሰቦች ይዘውኝ ሄዱ ማለት ነው። ይዘውኝ ሄዱና ሐኪም ቤት ግቢ እና ብሊኮስ ይደረግ ይልሽልኝ መርማሪየም። ብሊኮሴም አሁን አራ ድንግል ናቸው። ያን ሁሉ መድኃኒት ወስጄ ያን ሁሉ መርፌ ተወግቼ ያገኘሁት ነገር የለኝም፣ ግን ከሳቸው እጄ ነው ተስፋ ያገኘሁት። አሁን እሳቸው ናቸው ሚያድኑኝም የሚገሉኝም። አኪም ቤት አለ ድን ብዬ ዳን ኩኝ እዛው በቃ መሙተወኝ። አሁን ሲሻለኝ አሁን ሆዴ ይሆን እንደምታዩ ባዶ ነው። ምግብ አልበላም ነበር፣ ምግብ በላሁኝ። እግዚአብሔር ይመስገን በእውነት ምግብ በላው፣ ጠላ ሳይቀር ጠጥቻለሁ። ስለዚህ በአቡነ ሀራ ጸበል ተፈወሱ ይግባቸው፣ እንደኛ እየመጣችሁ ዳኑ። ዛሬ ሆዴን አልፍ የስር ነጠላይ እየከደንኩ አልፍ ነበር። ርጉዝ ናት እያለኝ ሰው ያማኝ ነበረ፣ ግን በሽታ ነበረ። የተወደዳችሁ ኦርቶዶክሳውያን፣ ከአቡነ ሀራ ቤተክርስቲያን እየወጣን ነው፣ እየጨረስን ነው። ጥቂት ነገሮች ብቻ ነው የሚቀሩን ከዚህ በኋላ ስንብት ነው። በጣም እጅግ ደስ የሚል የተባረክንበት እለት ነው። እግዚአብሔር ከኛ ጋራ የነበረበት እለት ነው። ሁላችሁም እዚህ ቦታ እየመጣችሁ ተባረኩ፣ ሱባኤ ያዙ፣ አስቀድሱ፣ ጸበል ተጠመቁ፣ እምነታቸውን ተቀቡ። በረከታቸው ልዩ ነው። በእውነት የጻድቁ በረከት እጅግ በጣም ልዩ ነው። አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ነው እንግዲህ፣ ሀያት ጣፎ፣ ሀያት አደባባይን አልፋችሁ ጣፎ ልደርሱ ስትሉ ሉ ቅዱስ ገብርኤል ቤተክርስቲያን ወደ ታች መግባት ነው። ልዩ የበረከት ቦታ ነው። ይህ ውሎ ከየማርያም ወርቅ ጋር ነበር በሎዛ ሚዲያ ብቻ። አብራችሁ ስለቆያችሁ እጅግ አድርጌ ያመሰግናለሁ። አመሰግናለሁ። በሌላ ቪዲዮ ሌላ ቦታ በሌላ ጊዜ እንገናኛለን። ቻው። <laughs>